እንዴት እንዴት ይታረጋላችሁ? ሁለታችሁ ለእናንተ ማን አልኩ። እዚያ በጠዋቱ እሷ እናት አላደርግን ብላ ጭቅጭቅ ስታስወጣኝ፣ ደግሞ በዚህ ሰሪ እሱ ደግሞ ናካል አልደረግን። በቃ እኔ የምልህ አድርግ እንግዲህ። ጎርሶ ሲመጣ ሀገር እንድፈጅ ሊያደርገኝ ነው፣ ሊነካካኝ ነው። ሌላ ምንም

ተሰው ዬው ጋር ጀምራ እግነቱ ከልጅ አሳዳጊ ጋር ነው የገጠመው። አሁን ዛሬ እኔ ልጅ አሳዳጊ ትዳር ቤት ያዘኝ ሰው ባልሆን እዚህ አንበል ቤት እንጆአለው እንደነሱ። ወይ እናንተው ምንድን ነው ችግራችሁ? አረ ተውማ ተውማ ተውማ እያታሪኩ ተውማ። የኔ የኔ ነገር ደሞ ምን ምን አርግ፣ እለዋለሁ አላረግም ነው አርግ፣ እለዋለሁ አላረግም ነው። እኔ ያላረኩት ያልፈጠርኩት ዘዴ የለም ያልፈጠርኩት ዘዴ የለም። በቃ ምን ታረጋለሽ? ፈንጅ አላረግ እንዴ ነው በቃ እንዴ ነው ይመጣ አንተ

ካፍቶ ታሁን ይናገርና፣ እኔ አላረግም በቃ አላረግም የመጨረሻ አላረግም። እኔ ከሌሊት ላይ እንደው የሻለው እንደሆነ ብቻ እንደው ሌሊት ጠረር ባለው ሌሊት ስድስት ሰዓት ላይ ቀስቅሼ እናርግ አልኩት። እንዴ፣ አይ እንደው እስቲ ደሞ እስቲ ደግሞ ጠዋት የሻለ እንደው ብቻ ባደረ ሆዱ እናርግ ስለው እንደበረረ እንደበረረ ያው ከሰው ጋር ገጥሞ እንግዲህ ደም ደም ሊያቀባይ ነበር። ደም ሊያቀባይ ነበር ላጣው፣ እንደውም ከነ ማረጉም ቀርቶ ላጣው። አሁን ይባላል ጥጋብ ነው እንጂ እንዴ፣ አይነስ ምን ያላረኩት ነገር አለ? ያ ምን ያላረኩት ነገር አለ? እኔ ወረቤት እዚያ የታለም ስንታይ ው ልጅ ነበር፣ ስልክ ያላት አሳጊችኝ። እሷ እንዲሁ ዝም ቢጂ ምስጥረን አጫወቷት። አሳጊችኝ ስልኩን እስቲ እንዶ ይሄን አሳጊው ጠፍቶት እንደሆነ አለችኝ። አያችሁት? አሳጊው አሳጊው ስልኩን አምጥቼ አሳጊት እና ነረግማራ እኔ እንጃ የሚበላውም የት እንደሚደላ የማዳጠጡ ነገር የለም። አረቄውን ወፍራሚትን ጠላ በጥጃ ሲመጣ የለም። እኔ እንደሚመስለኝ ተበድሏል። ተበድሏል ሰርቶት ነው የሚበላው